ሰው መሳይ ሾጋጎች እንደምን አላችሁ። መቼ ማ ትጠፉም። አንዴ ስር ሰዳችሁ እንግዲህ። በሀይሚና በብሩክ መለየት ወደ መራራቅ መለየት ምክንያት እያደረጋችሁ የምትገኙት ተመልካችን ነው፣ ግን ከተመልካች በላይ ከተመልካች በቅርብ ያሉ ጓደኞች ናቸው። የእውነት ለመናገር የእናንተን ደስታ የማይፈልጉ የናንተን አብሮነት የማይፈልጉ ምድረ ውሸታም ሁላ ማለት ነው። የምሬን ነው። አይ ይገርማል። ሄና ራሱ ጥሩ ሰው፣ መልካም ሰው ይመስል ነበረ፣ ግን አስመሳኝ ነው። ለብሩክ ወግኖ፣ ለብሩክ ጠበቃ ቆሞ ነበር ሲናገር የነበረው እዚህ ጋ የሃይሚ ጉዳት ሳይታየው፣ ልክ በቃ አስታራቂ መስሎ፣ ግን ደግሞ ውስጥ ውስጡን ብሩክ ምንም ነገር እንዳይጎዳ፣ ማንም ሰው እየተነሳ አሁን እንዲከፍትበት አልፈልግም ነው ያለው። ኤኒዌይስ ግን ብሩክ ዛሬ ደግሞ እሱም እንዳበቃ ከሃይሚ ጋ ከዚህ በኋላ ሲጨቃጨቅ ሲዳረቅ መኖር እንደማይፈልግ፣ ከዚህ በኋላ እሷንም ማየት ማግኘትም እንደማይፈልግ እንግዲህ በአጭር አማርኛ ተናግሯል ማለት ነው። ሌላኛው ደግሞ ሲስ ነው ሲሳይ ነው። ብቻ የሆነች ልጅ አለች እዚህ ጋ የለጠፍኩላችሁ ልጅ ና ከኔ ምንድን ነው የምትፈልጊው? ናት አውቃት አለው ምናምናም ብለሽ እያወራች ነበረ ባወራውት ነገር ወይም ደግሞ ልክ በቃ ቪዲዮ የቪዲዮውን ወደ ቪዲዮ የሚዲያን ወደ ሚዲያ ነው ማወጣው ከሚዲያ በጀርባ ያለው በነገራችን ላይ ማንም ሰው ያላየውን ያልሰማውን ነገር እሰማለሁ አያለው፣ ግን ደግሞ አንድም ቀን መጥቼ እንዲህ ነው እንደዚያ ነው ብዬ ሚዲያ ላይ ሳወጣ ተናግሬ አላውቅም። እና ትናንት ግን በቃ የያዘኝ ስለ ያዘኝ ወይ ደግሞ በጣም ብዙ ነገር ስሜታዊኝ ነበር። እያለቀስኩላ ነበረ ቪዲዮ እንስሳራ የነበረው ምክንያቱም ህመሟ ስለገባኝ፣ ቆስላ ስለገባኝ ማለት ነው የሆነ ነገር ብቻ ተሰምቶኝ በቃ እየሁት ሁሉን ነገር። እና ምንድን ነው ልላቸው የፈለኩት ተናገር ያለው ና ዛሬ መጥተሽ ምን ምናምን ብሎ ስትቀደጅ ነበረ። ብዙ ነገር ስታወሪ ነበር። ልክ እኔ ሀይሚና ብሩክ እንዲለያዩ እንደምፈልግ ወይም ደግሞ እኔ በቃ ማለየት ደረጃ ላይ እንደደረስኩ ነው ስታወሪ ነበረው። ሲጀመር እኔ ጠንቅቀሽ እንድታቂም ሲጀመር አውቃታለሁ ምናምን ቤተሰብ ነበረ ምናምን ብለሽ አለ አላውቅሽም። ሲጀመር ማለት ነው ኬት እንደመጣሽ ለማንኛውም ግን ስለ እኔ ማውራት አይጠበቅብሽም ማለት ነው ይህን ያህል ማውራት አይጠበቅብሽም ስለ ኔ። ምክንያቱም አንቺ የምታወሪው ነገር ስላለ ማለት ነው። አንቺ ብዙ ነገር ነው ያወራሽው። ኢቨን ቆራርጠሽ የምታመጫቸው ቪዲዮ፣ ቀጣጥለሽ የምታመጫቸው ቪዲዮ እራሱ የሚገርም ነው። ሀይሚን ለመጣል፣ ሀይሚን ለማንቋሸሽ በተለይ በተለይ ደግሞ በሴትነቷ ብዙ ነገር አምጥተሻል። የውነት ለመናገር እና አንቺ ሴት ብትሆኝ ኖሮ የውነት እኔ እንጃ ይመስለኛል። እንዲ ለብሰሽ እንዲ ሆነሽ እንዲ ተሰርተሽ ምናምን ያንጠለጥልሽ ሁላ ነው ይመስለኝ። ለምን መሰለሽ ክፉ ቃል አንቺን መናገር አልፈልግም፣ ግን ለሴት ልጅ አንቺ ካል ተቆረቆርሽ፣ ለሴት ልጅ ካል አዘንሽ፣ ውስጧ እየደማ እየተናደደች እየተበሳጨች ከማንም ጋር የፈለገውን ነገር አርጎ ሲመጣ እየዋሻት እየደበቃት ማይሆን ተስፋ ሰጧት እንዲ አየር ላይ እንድትቀር ነው የምትፈልጊው። የእውነት ለመናገር እና ይሄ ሁሉ ነገር እያለ ስለ እውነት ለምን አታወሪም አንች አንቺ ብሩክን ወግነች ነው ስለ ብሩክ ነገር ብቻ ነው የምታወሪው። እኔ ደግሞ አይመለከተኝም። የሚመለከተኝ ምንድን ነው መሰላችሁ? የሀይሚንም የብሩክንም መከፋትም ማዘንም አልፈልግም። ግን ደግሞ ማለት ነው አንዳንድ ሰዎች ይሄናውን የራሱን ጥፋት ደብቆ ምን አለ መሰላችሁ ተመልካች ነው እንደዚህ በቃ፣ በእነሱ መሀል እየገባ እንደዚህ። ሲጀመር በእነሱ መሀል ማን ነው የሚገባው? ብንገባስ ቢገባ ሁሉም ሰው ቢገባስ ማለት ነው እነሱ ማስገባት ካልቻሉ በየት በኩል አልፈል ነው ምንገባው? እነሱ ክፍተት ስለሚፈጥሩ መሰለኝ። እነሱ ክፍተታቸውን፣ ጓዳቸውን፣ ቤታቸውን፣ ጉድጓዳቸውን፣ ችግራቸውን፣ ጥፋታቸውን ካልሸፈኑ ካልደበቁ ሌላ ሰው ማውራቱ ለምን ይገርማል? ነው እኔ ያልገባኝ ነገር። አንተ ደግሞ በጣም ምድረ አስመሳይ ናችሁ። የእውነት ለመናገር ሀይሚና ብሩክኔ እንዲለያዩ አልፈልግም። የእውነት ሲስን ልንገርሽ፣ እንዲለያዩ ትፈልጊያለሽ ምናምን ብለሽ አውርተሻል። ቃልዬ ሁሉንም ነገር ነግራሻለች። በነገራችን ላይ ቃልዬን በጣም ነው መወዳት ማከብራት። ምርጧ እህቴ፣ ምርጧ ጓደኛዬ ናት እና የእውነት በጣም ምርጥ ሰው ናት። ትለያለች እና መልስ ሰጣሻለች። ለአንቺ መልስ መስጠት አይጠበቅብኝም። በዚሁ ዘጋለሁ፣ በዚሁ ጨርሳለሁ። ከቻልሽ አንቺ የአይንሽን ግለጭ ና ለሴት ልጅ ፍትህ ጠይቂ፣ ከሴት ልጅ ጎን ቁሚ። የእውነቴ ነው። ወንድ ወንድ ነው፣ ምንም አይሆንም በዋለበት ውሎ በዋለበት የሚያደርግ ነው። ሴት ልጅ ግን ክብር አላት ሁሉ ነገር ማለት ሴትን ከወንድ እያበላለጥኩኝ አይደለም፣ ግን ደግሞ በቃ እኔ ቅድሚያ ለሴት ልጅ ነው የምሰጣት የሚሰጠው ምክንያቱም አንድ ሴት ልጅ ወንድ ልጅ ቢሆንም ይሆናል ባይሆንም አይሆንም ብሎ ነው የሚገባው። የእውነት ለመናገር ማለት ነው። ሴት ልጅ ግን በቃ ይሆነኛል፣ ሕይወቴ ነው፣ መስመሬ ነው፣ መጨረሻዬ ነው፣ በቃ ከሱ ጋር በቃ የሕይወቴ ፍጻሜ ነው ከሱ ጋር ብላ ነው የምትገባው። ስለዚህ ች ሴት ደግሞ በመሀል ስትጎዳ እያየውኝ እንዴት ነው እሷ ልሳደብ፣ ልናገር፣ ምንም አቀሙም ድፍረቱም የለኝም እና አሁንም ያው ታውቃላችሁ። በእርግጥ የምንድ ነው ጦርነት አይደለም የገጠሙት። ይዋደዳሉ። ሀይሚና ብሩክ ነገም አብረው እንደሚመጡ አብረው እንደሚሆኑ አራቱም ልጆች ተወልደው እንደማይ ትልቅ ተስፋ አለኝ። ግን ይህ ልጅ ስህተቱን ጥፋቱን እያረመ ነው መሄድ ያለበት። እንደዚህ እየተቃጠለች እንዲህ እየጨሰች እንዲህ እየተበሳጨች እንዲህ እየተናደደች መሄድ የለባትም ነው፣ እቺ ልጅ ሕይወቷን መኖር እንዳለባት በቃ ሕፃን እንዳልሆነች ማወቅ መቻል አለበት። እና ዛሬ የተናገረው ንግግር አለ ከአይሚ ጋር መቀጠል እንደማይፈልግ ከአይሚ ጋር ከዚህ በኋላ መሄድም እንደማይፈልግ ሁሌ ሲያባበላት ሁሌ ሲያታለላት መኖር እንደማይፈልግ ነው የሚናገረው። ምን አለበት ሴት ልጅ እኮ ትንሽ ቃል ትንሽ ውብ የሆኑ ጥሩ ቃላቶች ነበር የሚስቧት እና ብትታገሳት ምን አለበት። ታግሰ እንደው አሁን ሙሉ በሙሉ መቶ ፐርሰንት ያንተ ጥፋት ነው። ምን አይተሽበት ነው የቮይስ ድምጻ የድምጽ መልእክት አለ የቴክስት መልእክት አለ ብለሽ የተናገርሽው አይቻለሁ፣ ሰምቻለሁ የምትይው ነገር ምንድን ነው ብለሽኛል። በነገራችን ላይ ማለት ነው ብዙ ነገር አይቻለሁ፣ ሰምቻለሁ፣ ብዙ ከካሜራ ጀርባ ስለሚሆኑት ነገሮች በ በጣም ከአንቺ በላይ የእውነቴን ነው ምላችሁ፣ እግዚአብሔርን ብዬ ምየኔ ደግሞ አልዋሽም። ብዙ የሰማውት ታሪክ አለ ግን አልተናገርኩም። አሁን እያወራው ያለሁት ሚዲያ ላይ ስለወጣ ነገር፣ ሚዲያ ላይ እየተወራ ስላለ ነገር፣ ሚዲያ ላይ እያስተላለፉ ስላለው ነገር ነውና እንደዛ ማለት የተጎዳች እሷ የተበደለች እሷ የተካደች እሷ የተዋሻች እሷ በላይ ሆነ፣ አንተ ደግሞ ሊሄድ ነው እንደዚህ ነው ከአንድ ህይወት ናለኝ እና ታዲያ እሷ አስር ነው እንዴ ህይወት ያላት አስር ነፍስ ነው ያላት እንዴ? አንድ ህይወትን አለኝ አንድ ነፍስን ያለኝ ምን አስጨነቀኝ ምን አጓጓኝ ነው እያልክ የምትገኘው። ይህን ነው የምልህ። ወንድ ልጅ እንደዚህ ነው የሚለው። በቃ በአጭሩ መልሱ ተመልሶላችኋል። ሌላ ምንም ማውራትም ማብራራትም አይጠበቅብኝም። ወንድ ልጅ ቢሆንም ይሆናል ባይሆንም አይሆንም። በቃ ኬርለስ ናቸው ገባችሁ? ይህን ያህል አንድ አንድ ወንድ ደግሞ አንድ ሴት ካፈቀረ ከወደደ ህይወትን እስከ መሰዋት የታደሉትማ ህይወት መስዋዕትነት እስከ መክፈል የሚደርሱ አሉና፣ በቃ ከወረት የጸዳ ጥሩና እውነተኛ ፍቅር ይስጠ ለሁላችንም። ይህንን መልእክት ነው ላስተላልፍ የምፈልገውና ብሩክ ብትረጋጋ የተሻለ ነው፣ ምክንያቱም ለሚያልፍ ቀን የማያልፍ ቃል አትናገር እንዳልከው፣ አንተን በዛ ጋ ሄደ እያወራ ሃይሚ ለምን አወራችብን? ይሄና ይሄ ነገር ይህንና የሷ ጉዳይ ሆኖ ሳለ እንዴት ሌላ ቦታ ሄዳ አወራች? እንዴት ሌላ ሰው ጋ እንደዚ ሲጀመር ሷ ዘግታለች፣ ጨርሳለች። ምንም የምትለውም የምታወራውም የምታብራራውም ነገር የላትም። ከጠየቅኳትም ማለ ሄጄ ምን ሆነች ብለህ ጠይቃት ያለውን ነገር ለማውራት መክሩ ሲለው እኔ ከሄድኩ የምጠይቀው ለምንድን ነው ያለው። በቃ ልጁ ማን ነው ብዬ ነው አለ። ልጁ ግጥም ያለ ያንተ ዘመድ አይደል እንዴ አንተ አይደል እንዴ ላከው? የሃይሚን ስም ለማስጠቆር አይገ ቢገርምም ይሄን ያልነው የምንተማመንባት አይሚ ላይ የምሬ ነው። እኛ አንተ ላይም ትልቅ እምነት ነበረን በፊት በፊት ማለት ነው። የእውነት ለመናገር ግን እኛ በጠበቅን እኛ ባስቀመጥን ቦታ ስላልተገኘ እምነታችን ጎድሎብናል። አሁን ላንተ ያለን እምነት ማለት ነውና፣ ግን ይሄ ልጅ የላከው ራስ ነህ ባንድም በሌላም፣ ወይ አንተ ነህ ወይ ጓደኞች፣ አለቀ። ምንም አይሚ ያመጣችሁ ወንድም አይደለም። በኮንፊደንስ የምትናገር ልጁ ማን ነው ተብላ ስትጠይቅ እንኳን መናገር የምትችል መልስ ያላት ልጅ ናት። አንተ ግን መልስ የለም የእውነት ለመናገር እንኳን እንዲህ ብለ ለመከራከር መልስ ለመመለስ እንኳን ምንም ፈቃደኛም ፍላጎትም የለም። እና ይሄ ነው ልዩነቱ። ና ስለ ይሄና ሳወራ መልካም ልጅ መስሎኝ ነበር። ከዚህ በፊትም እንግዲህ እነ እንትና እነ ማርክ ቤዛንም ያስታረቀ ነበር ምናምን፣ ጥሩ አስታራቂ ልጅ ነበር፣ ጥሩ ነገር ነበር ምናምን ነገር ግን ዛሬ ላይ ያወራው ነገር ልክ ለብሩክ ተቆርቋሪ ነገር፣ ምንም እንዳላጠፋ ምናምን ነገር ነበር ስትናገር የነበርከው። ፍታዊ ከሆንክ የእውነት ደስታቸው የምትፈልግ ከሆነ የእውነት እንዲገናኙ እንዲግባቡ የምትፈልግ ከሆነ አንዱ ለአንዱ ወግና አይደለም መናገር ያለብህ ገና ለገና ጓደኛ ስለሆነ ሀይሚ መጨቆን አለባት እንዴ ሀይሚ መረገጥ አለባት እንዴ ሀይሚ ሲጀመር ለተመልካች ስንል ነው እንጂ ለተመልካች አትበሉ ኑሯችሁን የራሳችሁን ኑሩ እኛ ምን እናደርግላችኋለን አንድነታችሁ ያስደስተናል ደስ ይለናል ግን እኛን ደስ ስላለም ብቻ እናንተ በማት ዘልቁት መንገድ ትጀምራላችሁ ወይ፣ ዋኝታችሁ ማጨርሱት ባህር ውስጥ ትሰምጣላችሁ ወይ የሚባል ታሪክ አለ ወይ እንደዛ? እና ለተመልካች ብዬ ነው እንጂ ምናምን አትበሉ። በቃ ባጭሩ ከቻላችሁ ፍቅራችሁን አስቀድማችሁ ለአንድ ላይ ሆናችሁ ለመምጣት ለመኖር ሞክሩ። ካልቻላችሁ ደግሞ ክፉ ቃል በቃ አትነጋገሩ። ባጭሩ፣ ብሩክ በጣም ከባድ ቃል ሀይሚን አይታታል። ዝግት ዝግት ነው ያደረገችው። በቃ በዚህ ጉዳይ ማውራት አልፈልግም። ጥላ ሁላ ነው እና እንዲህ ተስፋ መቁረጥ የለብም ቡቡ እኛ እያልን ያለነው አሁንም አንተንም አንጠላህም እንወዳሃለን እናከብርሃለን ስኬትህን ደስታህን እንፈልጋለን ሁለታችሁ አንድ ሆናችሁ ማየት ያስደስታል ሁለታችሁም ደስ ስለምትሉ ግን ደግሞ አንተ እንደ እንደ ህፃን እያያት ልክ ዶሮ የነበረችው ህፃን የሆነ ትንሽ እየዋልጅ ሃይሚን እንዴ ስንቶቹ ናቸው? ብሩክ ከእንትና ነሳሽ እንደዚህ አረገች ለወጠሽ፣ ታሪክሽን ቀየረው፣ ኑሮሽን አስተካከለ፣ ኑሮሽ አረብናትሽ። ከዚህ በፊት እስኪ እውነት እናውራ ከተባለ ማለት ብሩክን ይዚህ ከዚህ በፊት የሚያቀው ሰው ነበረ ከሀይሚ በፊት ኬት ታውቁ? ሀይሚ ኮ ገና ጩጭ የጻ ልጅ ሆን አደለ እንዴ? ዩትብ ላይ የመጣችው በጣም ታዋቂ በጣም ተወዳጅ የሆነችው ኮ ከብሩክ ጋ ከመሆኗ በፊት ነው። ብሩክ እኮ በሀይሚን የፈመሰው፣ ሀይሚን ስለምንወዳት ስለምናከብራት ለእሷ ትልቅ ቦታ ስላለን መልካም ሰው ተመኘን። ያኔ ካስታወሳችሁ እንደውም አብርሽና ሩታ በጣም ጥሩ ፍቅር ላይ ነበሩና ያንን ፍቅር ያንን ደስታ አየንና እንደው ለሀይሚም ጥሩ ሰው በሰጣት ጥሩ ሰው ባገኘች ብለን ስንመኝ፣ አጋጣሚ ሆኖ ብሩክ እንደምታዩት መልከ መልካም ነው፣ ቆንጆ ነው፣ አማቻችን አየ ነው። ከዛ በኋላ ብሩክ እና ሃይሚን ማቀናበር ጀመረን። ብሩክ እና ሃይሚም ባንድም በሌላ መልኩም እንግዲህ አስበውት፣ ምን ሳስበው፣ ጉርሻ ተጎራረሱ፣ እዛ ቀጠለ ኑሮ ምናምን። ከዛስ ሀይሚ ሃይሚ ሀይሚ የሚል በዝቶ ነበረ። ከዛ ይደብራታል ሁላ። ሃይሚና ብሩክ አብሮ ቪዲዮ እየሰሩ ብሩክን ሁሉ የማይጠራበት ጊዜ ነበር። ማንም አያውቅም ነበር እና ሃይሚን ሕይወቷን ቀየረው ታሪኳን ለወጠ ምናምን የምትሉ ሰዎች የምርት ስቅባቸዋለች ሰው ይስቀባቸዋል አትበሉ እና ቁጭ ብላችሁ የማይሆን ታሪክ ፈጥራችሁ አታውሩ። ሃይሚነች በእርግጥ ሁለታቸውም እኔ አሁን ብሩክም ጥሩ ነገር አድርጎላታል፣ ሃይሚን ጥሩ ነገር አርጋልታለች። ምናምን አብረው ነው ያደጉት ማንም ማንንም እንትን ያለ የለም። ስለዚህ ሃይሚን ይህን ያህል ለመውቀስ ለመስደብ ግን በነገራችን ላይ በጣም ብዙ ነገሮች አሉ። አሁን በዚሁ ነው የምጨርሰው። ሌላ ቀን በአዲስ ቪዲዮ በአዲስ ርዕስ ነው የምንገናኘው። እንግዲህ ብሩክ ብትረጋጋ፣ ፍቅራችሁን ብታስቀጥሉ፣ ኑሯችሁን፣ ህይወታችሁን ብታስቀጥሉ ነው የሚሻለው። ለዛም ለዚህም ሂዶ ማውራቱ ምንም ጥቅም የለውም። እያየሁት ነው ይሄናን፣ ራሱ ራሱን ራሱን አይቼዋለሁ። በቃ ማለየት ነው የሚፈልገው ወይም ደግሞ ሀይሚን ክፉ ማስባል ነው የሚፈልገው። በቃ ብሩክ ምንም ነገር እንዳላጠፋውን የልብ ልብ እየሰጠው ነው አይታችሁት ከሆነ ጥፋቱን አምኖ ወደ ራሱ እንዲመለስ ራሱን እንዲፈትሽ፣ አይሚ ግን እንዴት እንደዚህ የሌለባትን ባህሪ ያመጣች፣ እስኪ ቀስ ብለ ተረጋግተ እየው እስኪ አስበው እስኪ ብሎ መናገር ሲችል ልክ ምንም እንዳላጠፋ አርጎ ነው ሲመክረው የነበር። ለማንኛውም ግን ጊዜ ጉዳዩ ሁሉን ነገር ዳኛ ነው። ጊዜ ዳኛ ነው። ሁሉን ነገር ይፈተዋል። ሀይሚዬ ባለሽበት ሰላም ሁኝልኝ፣ በቃ እንወድሻለን።